ሰበር መረጃ ደርሶናል። ብፁዕ አቡነ ገብርኤል በመኖሪያ ቤታቸው ታቅበው እንዲቆዩ ቋሚ ሲኖዶስ ውሳኔን አሳለፈ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቋሚ ሲኖዶስ ብፁዕ አቡነ ገብርኤል ከቤተ ክርስቲያኗ የነገረ ማርያም አስተምህሮ ውጪ በፍኖተ ጽድቅ ጠቅላላ ማህበር አዳራሽ የሰጡትን ትምህርትና በማህበሩ ሚዲያ የተላለፈበትን ሁኔታ በተመለከተ በዛሬ መደበኛ ጉባኤ ተወያይቶ ለመወሰን በያዘው ቀጠሮ መሰረት ውይይት ካደረገ በኋላ ውሳኔን አሳልፏል። በዚህም መሰረት አንደኛ ፍኖተ ጽድቅ ጠቅላላ ማህበር በተለያዩ ጊዜያት ከቅድስት ቤተ ክርስቲያኗ አስተምሮ ውጪ በሚዲያው ያስተላለፈው የስተት ትምህርት የቤተ ክርስቲያኗን አባቶች ሊቃውንትና መላው ሕዝበ ክርስቲያኑን ያሳዘነ በመሆኑ በማህበራት ምዝገባ ክትትልና ቁጥጥር መምሪያ በኩልም ጊዜያዊ የእገዳ ደብዳቤ እንዲደርሰውና በመምሪያው በኩል አስፈላጊው ጥበቃ ክትትል እንዲደረግ ሆኖ በጉዳዩ ላይ የመጨረሻ ውሳኔ መስጠት ይቻል ዘንድ አምስት አባላት ያሉት ኮሚቴ እንዲቋቋምም አድርጓል። ቋሚ ሲኖዶስ ያቋቋማቸው አጣሪ ልውካን አጠቃላይ የማህበሩን ሁለንተና እንቅስቃሴ እናም በሚዲያው ያስተላለፋቸውን የስተት ትምህርቶች በተመለከተ ከጠቅላይ ቤተ ክህነት ጽህፈት ቤትና ከማህበራት ምዝገባ ቁጥጥርና ክትትል መምሪያ ጋር በመነጋገር በሚገባ ምርምረውና አጣርተው በአጭር ጊዜ ውስጥ ከውሳኔ ሀሳብ ጋርም ለቋሚ ሲኖዶስ እንዲያቀርቡ ወስኗል። ብጹዕ አቡነ ገብርኤል ማርያም ቤዛዊተ ዓለም አትባልም በማለት ከቤተ ክርስቲያኗ የነገረ ማርያም አስተምሮ ውጪ የሰጡት ሕጸጽ ያለበት ትምህርት በሊቃውንት ጉባኤ በኩል በሚገባ ተመርምሮና ተጣርቶ ከመፍትሄ ሀሳብ ጋር ለቋሚ ሲኖዶስ ውሳኔ በአስቸኳይ እንዲቀርብ፣ ብጹዕነታቸው ጉዳዩ ተጣርቶ የመጨረሻ ውሳኔ እስኪያገኝ ድረስም በመንበረ በፓትርያርክ ጠቅላይ ቤተክህነት ጽፈት ቤት ግቢ ውስጥ በሚገኘው መኖሪያ ቤታቸው በታቀበው እንዲቆዩም ወስኗል። በተጨማሪም ብፁዕ አቡነ ፊሊጶስ የደቡብ ኦሞ አሪዞን ሀገረ ስብከት ሊቀጳጳስ የቅድስ ሥላሴ መንፈሳዊ ዩኒቨርሲቲ ፕሬዝደንትና ብጹህ አቡነ በርናባስ የደቡብ ካሊፎርኒያ ሀገረ ስብከት ሊቀጳጳስ ያስተላለፏቸው የስህተት ትምህርቶችና በሌሎችም መምህራን የተላለፉ ነቀፋ ያለባቸው ትምህርቶች ካሉ የሊቃውንት ጉባኤ ከቤተ ክርስቲያኒቱ አስተምሮ አንጻር በሚገባ መርምሮና አጣርቶ ከመፍትሄ ሀሳብ ጭምር በአጭር ጊዜ ውስጥ ለቋሚ ሲኖዶስ እንዲያቀርብም ወስኗል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ገናኛ ብዙሃን ስርጭት ድርጅት ለፍኖተ ጽድቅ ጠቅላላ ማህበር ሚዲያም የአየር ሰዓት የሰጠበትን ዝርዝር ሁኔታና ከማህበሩ ጋር በተያያዘ አየር ላይ ያዋላቸውን ትምህርቶች የሚያሳይ ሪፖርትም እንዲያቀርብ እንዲደረግ ነው ያስተላለፈው። የቤተክርስቲያንቱ የህዝብ ግንኙነት መምሪያ ነው መረጃው። ከፍኖተ ሕይወት እስከ ፍኖተ ጽድቅ የታድሶ የ33 ዓመት ጉዞ በሰሙነ ሕመማት በተለይም በስቅለቱ መታሰቢያ በእለት አርብ ብፁዕ አቡነ ገብርኤል የሰጡት የስተት ትምህርትና ትምህርቱ የተላለፈበት ፍኖተ ጽድቅ ሚዲያ ከ33 ዓመታት በፊት በ 198 ዎቹ መጀመሪያ ላይ ባደርጌ የተለያዩ አካባቢዎች ተነስተው ታድሶ ኦርቶዶክስ በሚል ስም ይንቀሳቀሱ የነበሩ አባቶች ወንድሞችና እህቶች እንዲሁም ከጀርባ ተልእኮ እየሰጡ ያሰማሯቸው የነበሩ የነበሩ የቤተ ክርስቲያን ጠላቶችን ስራ አስታወሰኝ። ስለ ብፁዕነታቸው የስሕተት ትምህርት ብዙ ሊቃውንት መጽሐፋዊና ትውፊታዊ መሰረት ያለውን ነገረ መለኮታዊ መልስ እንደየችሎታቸው ሰጥተውበታል። ነገሩን በሰሞነ ህማማት በዕለተ አርብ በብፁዕ ጳጳስ አንደበት በአዳራሽ ውስጥ በግልጽ ስለተነገረ በሚዲያም በይፋ ስለተሰራጨ ነው እንጂ ላለፉት 30 ዓመታት በየጊዜው ጠያቂዎች ጥያቄ ባነሱ ቁጥር መልስ ሲሰጥበት የኖረ ጉዳይ ነው። አሁንም ሆነ ከዚህ ቀደም መልስ ከሰጡ ሊቃውንት የተለየ አዲስ ነገር ልናገር ወይንም ደግሞ ልጽፍ ስለማልችል በድጋሚ ቃል ላደክማችሁ አልፈልግም። በዕለቱ ከተሰጠው የሰት ትምህርትና ከተላለፈበት ሚዲያ ጀርባ ላለፉት 30 ዓመታት ሲመቸው በመድረክ ላይ ባብይ ቃል ሳይመቸው ደግሞ በየጓዳው በሎኑሳስ ሲዘዋወር የኖረ የታድሶ ኦርቶዶክስ እንቅስቃሴ ውስጥ ውስጡን አድጎ ዛሬ በዚህ መልኩ መገለጡ አሳሳቢ ነው። ሙሉ መረጃውን በስፋት እናስደምጣችኋለን። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክስ አብያን በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየዕለቱ የምናደርሳችሁናል። ከደናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑን እየጋበዝን ወደ መረጃው እናምራለን። ብፁዕ አቡነ ገብርኤል በዕለተ ስቅለት ያስተላለፉትን መልእክት ተከትሎ በርካታ አነጋጋሪ መረጃዎች እየወጡ እንደሚገኝ ይታወቃል። በዚህ ላይም በርካታ ሊቃውንትና ኦርቶዶክሳዊ ምዕመኖችም በተለያዩ ማህበሬት ስር ገጾች ላይ ለብፁዕ አቡነ ገብርኤል የስህተት ትምህርትም ምላሾችን እየሰጡ ይገኛሉ ታዲያ ይህንን ተከትሎ የስተት ትምህርቱን ከሰጡበት አዳራሽ ፍኖተ ጽድቅ ጀርባ ያለውን እውነት ቀሲስ አባተ ጎበና ሙሉ በሙሉም አጋርቷል። ከፍኖተ ሕይወት እስከ ፍኖተ ጽድቅ የታድሶ የ33 ዓመት ጉዞ በሰሙነ ህማማት በተለይም በመስቀሉ መታሰቢያ ባለ አርብ ብፁህ አቡነ ገብርኤል የሰጡት የስተት ትምህርትና ትምህርቱ የተላለፈበት ፍኖተ ፅድቅ ሚዲያ ከ33 ዓመታት በፊት በ198ዎቹ መጀመሪያ ላይ በሀረርጌ የተለያዩ አካባቢዎች ተነስተው ታድሶ ኦርቶዶክስ በሚል ስም ይንቀሳቀሱ የነበሩ አባቶች ወንድሞችና እህቶች እንዲሁም ከጀርባ ተልኮ እየሰጡ ያሰማሯቸው የነበሩ የቤተ ክርስቲያን ጠላቶችን ስራ አስታወሰኝ ስለ ብፁዕነታቸው የስተት ትምህርት ብዙ ሊቃውንት መጽሐፋዊና ትውፊታዊ ሳይ መሰረት ያለውን ነገረ መልኮታዊ መልስን እንደየችሎታቸው ሰጥተውበታል። ነገሩም በሰሞነ ህማማት በዕለት ዓርብ በብፁ በአባስ አንደበት በአዳራሽ ውስጥ በግልጽ ስለተነገረ በሚዲያም በይፋ ስለተሰራጨ ነው እንጂ ላለፉት 30 ዓመታት በየጊዜው ጠያቂዎች ጥያቄ ባነሱ ቁጥር መልስ ሲሰጥበት የኖረ ጉዳይ ነው። አሁንም ሆነ ከዚህ ቀደም መልስ ከሰጡ ሊቃውንት የተለየ አዲስ ነገር ልናገር ወይም ልጽፍ ስለማልችል በደጊ መቃል ላደግማችሁ አልፈልግም፣ ሲልም ዶክተሩ በዕለቱ ከተሰጠው የስተት ትምህርትና ላለፈበት ሚዲያ ጀርባ ላለፉት 30 ዓመታት ሲመቸው በመድረክ ላይ ባብይ ቃል ሳይመቸው ደግሞ በየጓዳው በሎሳስ ሲዘዋወር የኖረው የታድሶ ኦርቶዶክስ እንቅስቃሴ ውስጥ ውስጡን አድጎ ዛሬ በዚህ መልኩ መገለጡ አሳሳቢ ነው። ይህ ለሶስት አስርት ዓመታት በቤተ ክርስቲያን ውስጥ የውዝግብ ምክንያት እየሆነ ሲያስቸግር የኖረ እንግዳ ትምህርትም የተወሰኑ ወንድሞችና እህቶች ከማሰናከሉ በቀር መልስ እያገኘ የመጣ ጉዳይ ነው። ይልቁንም ተወዛግቦ ማወዛገቡ በብፁዕ ጳጳስ ደረጃ ለአደባባይ መብቃቱ ይህና ተመሳሳይ ይዘት ያላቸው ትምህርቶች በብዙነታቸው በመደጋገሙ የዕለተ ስቅለቱን ትምህርት የተጠና ወይንስ ደግሞ አጋጣሚ የሚለውን ሰከን ብለን ለማጤን ያስገድደናል። እኔም የዛሬ 33 ዓመት በፊት ያየሁትና የሰማሁትን ከሌሎች ወንድሞችና እህቶች ጋር ሆነን ስንታገለው የነበረውን የአይንና የጆሮ ምስክር የሆንኩበትን የታድሶ ኦርቶዶክስ ያደርጌ አካባቢ እንቅስቃሴ እውነት ለማካፈል ምናልባትም ተያያዥነት ያለው ከሆነ የችግሩን ስፋትና ጥልቀት በጥንቃቄ እንድናየው ለማድረግ ይቺን አጭር ጽሁፍ መጻፍና መለጠፍ ተገቢ መስሎ ስለታየኝ ነው ይላል። ከሰላሳ ዓመት በፊት በአረርጌ አሊያም ሀረር፣ ድሬዳዋ፣ አስበ ተፈሪ፣ ሂራና ሌሎችም አካባቢዎች ታድሶ ኦርቶዶክስ በሚል ጽንሰ ሐሳብ የተነሱ ወንድሞችና እህቶችም አልፎ ተርፎም አንዳንድ አባቶች እንደሰሞኑ ትባላለች አትባልም፣ አለባት የለባትም፣ ነች አይደለችም እያሉ ተቸግረው ሲያስቸግሩ እንደነበር በወቅቱ በአካባቢ የነበሩ አባቶች፣ ወንድሞችና እህቶች ህያዋን ምስክሮች ናቸው። ይህን ጽሁፍ ለመጻፍም ያነሳሳኝ እኔ የታድሶ ኦርቶዶክስ ተግዳሮት በግንባር ቀደምነት በመታገል ሂደት ውስጥም የማውቀውን ሀቅም ለማካፈል አሁንም የታዘቡትን የቃልና ግብር መመሳሰል ለመጠቆም ነው። በወቅቱ በአካባቢው የነበርን ሁሉ እንደምናስታውሰው በዚያን ጊዜ ታድሶ ኦርቶዶክስ በሚል ሀሳብና ተግባር የተነሱ ወንድሞች እናቶች በአድባራትና በገዳማት ውስጥ በሚደረጉ ማለት ሰዓታት፣ ቅዳሴ፣ ምዕላና ጸሎት እንዲሁም ከነዚህ ጋር የተያዙ ስነስርዓት ላይ መሳተፍ ጊዜ ማባከን ነው ይሉ ነበር ነበር። እነዚህ ወገኖቻችን ማሌቶ ሳታቶ ቅዳሴ ወንጌል አይሰበክበትም ይልቁንም በአዳራሽ ውስጥ ንጹሕ ወንጌል ብቻ ሲሰብኩ በዘመናዊ የሙዚቃ መሳሪያ የተቀነባበሩ ኢየሱስን ማዕከል ያደረጉ መዝሙሮችን ሲዘምሩ መዋልና ማደር ይሻላል የሚል አመለካከትን ይዘሩ ነበር። ስለዚህ ቤተክርስቲያን በማሌት በሳታት በቅዳሴና በመሳሰሉ ስርዓት ጸሎት በምታከብራቸው አበይት በዓላትም ሆን ብለው የአዳራሽ ስብከት እያዘጋጁ ትክክለኛ የወንጌል ተልእኮ ይነው እያሉ በቃልም በተግባርም ይቃወሙ ነው ነበር። እነዚህ ቡድኖች ቤተክርስቲያንን ድንጋይ፣ መስቀልን እንጨት ብረት፣ ጠበልን ውሃ፣ መጽሐፍትን ቀለምና ወረቀት እያሉ ከመንቀፍ በተጨማሪ በረከት ለማግኘት ብለው የሚስሟቸውን ወይም የሚሳለሟቸውን ኦርቶዶክሳውያን ምዕመናን ቁሳቁስ አምላኪዎች፣ ያልበረላቸው ያልዳኑ እያሉ መናቅና ማዋረድ፣ ማጥላላትና መሳደብ የዕለት ተዕለት ተግባራቸው ነበር። በዚህም ሳይበቃቸው የጌታ የመቤታችን የመላእክት የጻድቃን የሰማዕታት መታሰቢያ በዓላትን በጊዜ ቀመር እየቆጠሩ በባለ ንግስ ከማ አክበር ይልቅ በየቀኑ ኢየሱስን በልብ ውስጥ ማንገስ በአዳራሽ ተሰብስቦ ወንጌልን መማር ለእርሱም በአካል ሳይሆን በመንፈስ መስገድ ይሻላል ይሉ ነበር። የቃልና የተግባር ተቃውሞ በዚህ አይቆምም። ወደ ቤተ ክርስቲያን ለቅዳሴ ማልዶ ከመሄድ ይልቅም በመንፈስ ወደ ቀራንዮ መገስገስ ጠበል ከመጠቀም ወይም ከመጠጣት ይልቅ በኢየሱስ ፍቅር መጠመቅ ወይም የኢየሱስን ፍቅር መጠጣት፣ መስቀል ከመሳለም ወይም ከመሳል መስቀል ከመሳም ወይም ከመሳለም ይልቅ የኢየሱስን መከራ ማሰብ፣ በምክረ ካህን የነፍስ አባት ወይም በጸሎተ ጻድቃን ከመታገዝ ይልቅ በቀጥታ ከኢየሱስ ጋር መነጋገር፣ ከመጠመቅ ከመቁረብ ይልቅ የጌታን ጥምቀትና የጌታን ራት እያሰቡ መኖር ወዘተ የሚል ሁሉንም የእምነትና የሚስጥረ ቤተክርስቲያንን ነገር ከአካላዊና ከተግባራዊነት አውጥቶ ወደ አሳባዊነት የመለወጥ ፕሮቴስታንታዊ ሂደትን ይከ ይከተሉ ነበር። በጠቅላላው በኦርቶዶክሳዊት ተዋሕዶ ቤተክርስቲያን የእምነትና የሚስጥራተ ቤተክርስቲያን መገለጫ በሆኑት ነገሮችም ሁሉ ላይ ነቅለ ተከላ በማድረግም ተግባራዊ ክርስትናን የማጽዳት ሂደት ነበር። በወቅቱም ይህንን ተልዕኮ እንደየግለሰቡ የመረዳት አቅምና ደረጃ በጠና ሁኔታ ቀስ በቀስም እንዲፈጽሙ እናንተ ባታምኑበትም፣ ነጠላ ለብሳችሁ ቤተክርስቲያን እየተሳለማችሁ መስቀል እየሳማችሁ ጠበል እየጠጣችሁ በጥንቃቄ አድሱ፣ በጥንቃቄ አድሱ የሚል የስምሪት ስልትና መመሪያ ተቀበለው ተመሳስለው በልዩ ጥንቃቄ ይንቀሳቀሱ ነበር። ነገር ግን ተልኮን ከተቀበሉ ወንድሞቻችንና እህቶቻችን መካከል የተሰጣቸውን የአፈጻጸም መመሪያ በመዘንጋትም ይሁን ትዕግስት በማጣት ወይም የቤተክርስቲያን አምላክ ባወቀ ገንዘብ መንፈስ ቅዱስ ፊታቸውን ጸፍቶ አፋቸውን ከፍቶ ስላናገራቸው በየመድረኩ ላይ ሲዝረከረኩ ነገሩ ሊጋለጥ ችሏል። ይህንን በተጠና ስልት በረቀቀ ዘዴ በቤተክርስቲያን ላይ የዘመተ የታደሰው እንቅስቃሴ በመመከት ሂደት ውስጥ እጅግ በጣም በሚያሳዝንና በሚቆጭ ሁኔታ ዙ የጠፉ የውሃን ወንድሞችና እህቶች ቢኖሩም ለኦርቶዶክሳውያን መንቃት እድልን ሰጥቷል። በመጠኑም ቢሆን ተልዕኮ ተቀብለው ቤተ ክርስቲያንን እናድሳለን በሚል ፕሮቴስታንታዊ ለማድረግም የተነሱ አዳሾችን መሰሪ ሂደት ለመግታት የተቀሩትን በኦርቶዶክሳዊ እምነታቸው ለማጽናትና ለመጠበቅ መጽሐፍ ቅዱስን ትኩረት ሰጥቶ ለማጽናት ክርስቲያናዊ ሰውፊትን ከቅዱስ ወንጌል የመዳን መልእክት ጋር አስተባብሮ ለመስበክ እንዲቻል ምክንያት ሆኗል። የሚገርመው ነገር ከ33 ዓመታት በኋላ ሚያዝያ አንድ ቀን 2017 ዓ.ም በሰሙነ ህማማት በተለይም በስቅለቱ መታሰቢያ በዕለት አርብ ብፁ አባትን ጨምሮ ከቤተ ክርስቲያን ውጪ በአዳራሽ በመገኘት ሕዝቡም በየአድባራቱ ሄዶ የአርብ ስቅለቱን የግብረ ህማማት ንባብ እንዳይሰማ ስርዓተ ስግደቱን እንዳይፈጽም ከቤተ ክርስቲያን ለይቶ በአዳራሽ ውስጥ ከቶት ማዋል ራሱን ችሎ ስልታዊና ስሌታዊ የሆነ ተግባራዊ አፍራሽ መልእክት አለው። ምክንያቱም በቤተ ክርስቲያን ተገኝተ የተለመደ ስግደት ከምታደርግበት ኢየሱስን በል በይዘ መከራውን እያሰብ በመንፈስ ስገድ እያሉ በኑፋቄ መርዝም ሲናደፉ የነበሩ የያኔዎቹ ታድሶ ኦርቶዶክስ ቀዳማውያን ዘማቾች ሲናገሩት ከነበረው አባባልና ሲፈጽሙት ከነበረው ተግባር ጋር ፍጹም ተመሳሳይ ነው ሲልም ዶክተር በማስከተልም ሞት ወፅላሎት ሞት እንዲሉ ከተግባራዊው ተቃርኖ በላይም ብፁዕነታቸው እየደጋገሙ ድንግል ማርያም ቤዛዊት ዓለም አትባልም ሲሉ በድፍረት መናገራቸው የስተ ትምህርታቸውን ለመቀበል የሚፈሩ እንዳሉ ሲሰማቸው ደግሞም አትፍሩ እያሉ ደፍረው ለማደፋፈር የሄዱበት ርቀት ነገሩ ስር የሰደደ መሆኑን ያሳያል። የነገሩን ምንጭና ሂደትም በጥንቃቄ እንድንመረምርም ያስገድደናል። ይባስ ብለው ብፁዕነታቸው ለትምህርታቸው መደገፊያ ብለው የጠቀሱት በእናቶች ዘንድ የተለመደው ነይ ነይ እምዬ ማርያም ቤዛንሽ አሉላለም የሚለውን ባህላዊ ዝማሬ ለመተቸት የሄዱበት ርቀት ተራ ዳጸ ልሳን ሳይሆን መዝሙሩን አሁን እየዘመሩት ያሉ እናቶችን ለማጠራጠር ወደፊትም ሊዘምሩ የሚችሉትን ለማሳፈር በእቅድ የተቀመረ ነው ብሎ ለመጠርጠር በቂ ምክንያት ነው። ቅዱሳት መጻሕፍትን ቀርቶ በራሱ መተቸት ባህላዊ ዝማሬ ውስጥም ቢሆን ወደ ቤት መድፊያው አለፍ ለማለት ትዕግስት ቢኖራቸው ኖሮ እናቱ ነሽና ዓለም ለመዳን የሚል ቤዛይተ ዓለም መባሏ ቤዛኩሉ ዓለም ኢየሱስ ክርስቶስን በመውለዷ መሆኑን አሳምሮ የሚገልጽ ስንኝ ነበረላቸው። ይህንን ባህላዊ መዝሙር የሚዘምሩ ምንም የነገረ መለኮት እውቀት የሌላቸው እናቶች እንኳን ቢጠየቁ በዚህ ጉዳይ ላይ ፈጽሞ አይወዛ ከጌታ ቤዛነት ጋር አይጣረስባቸውም። ምክንያቱም ቅድስት ድንግል ማርያም በመስቀል ተሰቅላ ቤዛ ሆነችልን አይሉምና። የታደሶ አስተሳሰብ አራማጆች ዋና ችግር መርጦ ማንበብ ነው። ሀሳብን ለመደገፍ ይሁን ለመንቀፍ ከመጻሕፍት የሚፈልጉትን መርጦ ብቻ ማለት ይቀናቸዋልና። ፕሮቴስታንታዊ እንቅስቃሴ ሲጀመር በየምክንያቱ የሚያሰማው ዋና መፈክር ነው። በዚህ ላይም ወደፊት ራሱን አስችለን እንመለከትበታለን። ሲልም ዶክተር የእኛዎቹ የእኛ ብቻ መፈክር አቀንቃኞች ላነሱት በማሳሰብም ቤዛነት በብዙ መንገድ በብዙ አገባብም በምላት መረዳት እንደሚገባ አንዱን ካንዱ ያለ አውድ እየጠቀሱ ማጣረስ እንደማይገባ ብዙ ሊቃውንትን በስፋት ተቃርነውበታልና ወደዚያ ተመለሽ አልገባም። ነገር ግን አንድ ቡችላ ታድሶ ቤዛ የሚለው ቃል በብሉይ ኪዳን ለብዙ ነገሮች ይሰጥ ነበር፣ ነገር ግን በአዲስ ኪዳን ለጌታ ብቻ ነው የሚሰጠው ብሎ ኑፋቄ ለማዋጣት ሞክሯል። ለዚሁም ማስረጃ ይሆነኛል ብሎም ከመልአክ ሕማማት ውስጥም ጌታ ቤዛ የተባለበትን መርጦ ለማቅረብ ተሞክሯል። መልካ ህሙዋትን ለማመንና ለመቀበል ልብ ከቀረበለት ቅዱስ ኤፍሬም፣ ቅዱስ ያሬድ፣ ቅዱስ አባ ጊዮርጊስና ሌሎችም አባቶች ቅድስት ድንግል ማርያምን ቤዛዊት ዓለም ብለው ያመሰገኑበት መስቀሉን ቤዛ ብለው ያወሱበት ድርሰትም የቡሊኪዳን ነውና የቡሊኪዳን ነውን። አሁን ደግሞ ከተሰጠው የስተት ትምህርት በተጨማሪም የአወዛጋቢ ትምህርቶችና መዝሙሮች ማስተላለፊያ መድረክና ማሰራጫ ሚዲያ የሆነው ራሱን ፍኖተ ጽድቅ፣ የእውነት መንገድ ብሎ የሚጠራው ማህበርን በተመለከተ ጥቂት ልበል። ፍኖተ ጽድቅ ነገረ ስራው ከዛሬ 33 ዓመት በፊት ፍኖተ ህይወት ማኅበረ መዳን ያለም በሚል ስምም አራት ኪሎ ጆሊ ባር አካባቢ የተቋቋመ የታደሰው ማኅበር ጋር ይመሳሰላል። እውነት ለመናገር ሁለቱ ማህበራት ግንኙነት ይኖራቸው አይኖራቸው አላውቅም። ነገር ግን ከሚታየው ተግባርና ከሚሰማው ድምጽ አንጻር በሁለቱ መካከል የቃልና የተግባር መወራረስ አለ። ይህንን በቅርብ ይህንን በቅርቡ አዲስ አበባ ያሉ አባቶችና ወንድሞች በቅርበት ቢመረምሩትም መልካም ነው። በጣም የሚያሳዝነው የፍኖተ ህይወት ማህበረ መዳን ያለም መስራቾች በ1983 ዓ.ም ወደ ሐረርጌ መጥተውም የተወሰኑ ወንድሞችና እህቶችን በሚስጥር መርምለው የተለየ ስልጠና ሰጥተው በማሰማራት የታድሶ ኦርቶዶክስ እንክርዳድ ዘርተው ቤተክርስቲያንን ሲያውኳት ነበር። በዚሁ ምክንያትም እንክርዳዱን ለመንቀል በተደረገ ትግልም ተልዕኮ የተቀበሉ ዘማቾች ብቻ ሳይሆኑ አንዳንድ የዋሃን ወንድሞችና እህቶችም ሳይቀሩም ጠፍተዋል። ያን ጊዜ ከሰበት አካባቢ የመጡ አባሳይ ፈራድ የተባሉ መነኩሴ የቁልቢ ገብርኤል በዓል ላከብር ስመጣ በእግረ መንገድ ልጎብኛቸው ብዬ ነው ብለው በአውደ ምህረት ሌላ ትምህርት በስውር ለምልምሎቻቸው ሌላ ስልጠና ሲሰጡም ከረሙ። የቅዱስ ገብርኤል ዋዜማ ሐምሌ 18 ቀን፣ አንዱ ወንድሜ በድንገት አባታችን ወደ ንጉሱ አይሄዱም እንዴ ብለው ሲጠይቋቸው እዚህ እናንተ ጋር ቃለ ወንጌል መካፈል እኮ ከባለ ንግስ ይበልጣል ብለው መናገራቸው ጥርጣሬ የፈጠረባቸው ወንድሞችም መከታተልም ይጀምራሉ። እርሳቸውም ምልምላቸውና ስልጠናቸውን አጠናቀው ቁልቢ ሄዱ። እንዳሉትም ሳይሆን አዲስ ምልምል የታደሱ ምልምሎችን ይዘው ወደ አዲስ አበባም ተመለሱ። ስለ ንግስም የሰጡት መልስና ሌሎች ትምህርቶችና ተግባራቸው ያላማራቸው ወንድሞችም ነገሩን በጥንቃቄ ተከታትለው በአዲስ አበባ የፍኖተ ሕይወት ማህበረ መዳን ያለምን ታድሶ እንቅስቃሴ እንደተጀመረ ምልመላ ስልጠናና ስምሪት ከላይ በተጠቀሱ አንዳንድ ያረርጌ አካባቢዎችም እንደተደረገ ደርሰውበታል። ፍኖተ ጽድቅ የሚባለውን ማህበር ማህበር በቅርብ አላውቀውም። ነገር ግን በሩቅ በሚዲያ ከሚታየው አንፃር ቤተ መቅደሱም ንዋየ ቅድሳቱም ከሚስጥረ ቤተ ቤተክርስቲያን ተግባራዊ ሚናቸው አውጥቶ ምክንያታዊ አድርጎ ለማቅረብ ከመጠን በላይ የሆነ ማዋለን ዋይ ብዙ ጉልበት፣ ብዙ እውቀት እንዳባከነ ከአዳራሹ ቅንብር መረዳትም ይቻላል ሲል ቀሲስ ዶክተር አባተ ጎበና በዚህ ጉዳይ ላይ ሰፋ ያለን ትንታኔን አቅርቧል። ወደ ተመልካቾቻችን ለእሳቶ የነበረን መረጃ የነን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸር ቆዩልን።